አሁን ምኑ ከብዶ ነው? ቆይ ወደ ኋላ ከሆነ አር ላይ ታደርገዋለህ፣ ወደ ፊት ከሆነ ዲ ላይ ታደርገዋለህ። ይኸው ፍሬን ነዳጅ፣ ፍሬን ነዳጅ፣ መሪ። ምን የሚከብድ ነገር አለ? ሄሎ ሄሎ እ እ አንተ ጫት እኮ ምን ያህል ጉዳት እንደሚያስከትል ፌስቡክ ላይ አየሁት እና ኧረ እኔ ከዚህ በኋላ ፌስቡክ አልገባም።

በትግል ይሆናል እንዴ? ታዲያ ምንድን ነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባል። የአንተ ማርያም እኮ ነው ችግሩ። ኧረ እኔ ማስመጥ ላይ ማንም ያክለኝ የለም። የፈለከውን ከሳምጣ ይፈለከው። ኧረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻል እና በጣም አይናፋር ስለሆነ ነው እንድታወቁ። እሺ እንዴት ነህ? ደህና። ዴሚ ይባላል። ስልኬን ያዝና ደውልልኝ፣ እንገናኛለን አንተ አተ ራስ በልተኝ ነበር፣ በእናትህ። ወዬ የት አለሽ? ቆሜ ያለው እኮ ለምልክት አይመችም ሰፈሩ። ምን ምልክት ልስጥሽ? የሆነ ጉቶ ሰውዬ ይታይሻል። አሁን አለፈ። የሚታይሽ ከሆነ ጉቶ ሰውዬ ቅርጽ ይታይሻል የሆነ

ዳር ዳር አትበይ፣ ማሃሉ ነ ማሃሉ። አዎ፣ እኔ ግን ግቢ ውስጥ ያንቺን ሩብ እንኳን የምታክል ቆንጆ የሴት የለችም። አረ እባክህ፣ የምሬን እኮ ነው። ቀይ ጸጉር አይደል? ኦ ሜሮን፣ የሷ ስልክ አለሽ እንዴ? በናትሽ። አባቴ ጨዌ ተጣላለ። አንዱ የሞተር ሹፌር ነበር ማለት ነው። ከዛ እድገት አግኝቶ ራይድ ያዘ። ከዛ መር ከፍቶ እንዴት ቢገባ ጥሩ ነው? እንደዚህ መኪናውን እየነዳ ፍሬን እንዴት ቢዝ ጥሩ ነው? ደም ቶ ሌላ ጭወኝ ማለት ነው። በር ከፍቶ እንዴት ብሎ ቢዚ ጋር ጥሩ ነው። እንደዚህ ምንድን ነው ያስቀድነው ነው። እን አንተ ስንል ድሮም ኑሮ የከበደው ሰው አይስቅም። ድሮ ለማዘር ልንገራት

ሌላሳ ቃን አንተ ጋር ምን ይሰራል? ለምን አሰጠኝ? መልሴና አላስረዳ አላስረዳ። አንዴ 400 ሃያ ብር ሰጠኝ። መነጽሩ ስንት ነው? 415 ብር 15 እኔ ግን ያለኝ ስንት ብር ነው? አንተማ ሌባ ነው፣ ሌባ ነው። አምስት ብር ነበረ መልሱ። እኔ ያለኝ አስር ብር ነው። አምስት ብር ስጠኝና አስር ብር ልስጥህ አልኩት። አንተ ሰርታት መጣ ያው እንግዲህ የዘንድሮ ፋሲካ በጣም አሪፍ ነው። ትንሽ ያው የኑሮ ውድነቱ ነው። ድሮ ድሮ የበሬ ቅርጫ ነበር የምንገባው አሁን ላይ ግን እሱ ራሱ በጣም ተወዷል። አንድ ቅርጫ ለመግባት አስራ አምስት ሺህ ብር ነው። ስለዚህ እንደኔ እንደኔ ያለው አማራጭ ምንድን ነው? በግ መግዛት ሳይሻል አይቀርም። ያው አቅማችን ባይፈቅድም ግን ሁለትም ሶስትም እየሆንን በቤተሰብ ግቢ ውስጥ ያለን እየሆንን በቃ ሙሉ አማራጫችን ወደ በግ ብናዞረው ባይነኝ ነው እንደ ሀሳብ ማለት ነው። እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ።